በደም የተሳሰረውና ረዥም ዘመናትን ያስቆጠረው የአማራና የኦሮሞ ብሔሮች አንድነት በፈታይ ጊዜያትም ጭምር አብረው የመኖር ታሪካቸው ሊደበዝዝ አልቻለም። የሁለቱም ብሔሮች ግንኙነት በተመለከተ አንዳንዶች የተለያዩ አተያየቶች እንዳሏቸው የታሪክ ምሁራን ይገልጻሉ። አንዳንዶቹ አማራና ኦሮሞ በፍቅር የኖሩ ሲሏቸውም፣ ገሚሶቹ ደግሞ ሆድና ጀርባ የሆኑ ብለው ይገልጿቸዋል። ይሁን እንጂ ይላሉ ከኢቲቪ ጋር ቆይታ የነበራቸው የታሪክ ምሁራን የሁለቱ ብሔሮች ህዝቦች ልዩነትን በማጥበብ አንድነትን ያጠናክሩ ናቸው። የኦሮሞና የአማራ ህዝብ በሰላሙም በግጭቱም አብሮ የኖረ ሰላሙን እያጠነከረ አንድነቱን እያጠነከረ ግጭቱን እየፈታ ለዘመናት አብሮ የኖረ ግጭቱን በመቀነሱና አንድነቱን በማጠንከሩ የተነሳ የተዋለደና በደም የተሳሰረ በዚህም መሰረት ከሌሎች ወንድም ኢትዮጵያውያኖች ጋር ሆኖ የኢትዮጵያዊነት መሰረት የሆነ ህዝብ ነው። ኦሮሞ የተወሰነው ቦታ ላይ ምን አደረገ? ለአማራው ህብረተሰብ የራሱን ባህል የራሱን ቋንቋ አስተማረው። ያ ራሱን የቻለ አሲሚሌሽን አመጣ፣ አጣምሮ በኢኮኖሚና በማህበራዊ ስርዓት አማራው ለኦሮሞ ያወረሳል። እና ይሄ ለአነሰ ቢባል እኮ ላለፉት አራት መቶ አመታት የነበረ የታሪክ ሂደት ነው እንጂ በአጭር እንዲህ ብለን የሚገለጽ አይደለም በታሪክ እንደ ሌሎች ብሔሮች ጊዜያዊ ግጭቶች በሁለቱ ብሔሮች መካከል የተፈጠረ እንደነበረ የሚያወሱት ምሁራኖቹም ህዝቦች ለግጭት ሳይበገሩ አንድነታቸውን አጎልብተዋል ግጭቶቹ ወደ ምንድን ነው እየተሰበሰቡ የመጡት ወደ ሰላማዊ ትስስሮች ነው መቋጫቸው መነሻቸው ግጭት ቢሆኑም መቋጫቸው መስተጋብር ነው የሆነው፣ ሰላማዊ መስተጋብር። በተለያዩ ጊዜያት በታሪክና በፖለቲካ ሊሂቃኖች ሲነገሩ የነበሩ የተሳሳቱና የተዛቡ ትርክቶች በአማራና በኦሮሞ ህዝቦች መካከል ልዩነትን ለመፍጠር ሆን ተብሎ ሲሰራ መቆየቱንም ይናገራሉ። ታሪክን በማይሆን አተረጓጉም ተርጉሞ ኩነትን ብቻ አንዲትን የታሪክ ድርጊት አግኖ በማውጣት በሁለቱ ህዝቦችና በሁለቱ ህዝቦች ልሂቃን፣ ምሁራን፣ ፖለቲከኞች መካከል መለያየትና ክፍተት እንዲፈጠር ማድረግ ብዙ ተሰርቶበታል በኢትዮጵያ አዲስ ለውጥና የተስፋ ጎህ በቀደደበት በአሁኑ ወቅትም እነዚህን ብሔሮች ለማጋጨትና ትስስራቸውን ለመሸርሸር የሚጥሩ ኃይሎች እንዳሉ የታሪክ ምሁራኖቹ ገልጸዋል። ነገር ግን ይህ ተግባር ከንቱ ጥረት ነው ባይ ናቸው የኦሮሞና የአማራ ብሔሮች ዘመናትን የተሻገረ ትስስራቸውና አንድነታቸው ከመላላት ይልቅ ይበልጥ ይጠነክራል ነው ያሉት ዛሬም እየታዩ ያሉ ችግሮች አሁንም እያየናቸው ያሉ ችግሮች ይሄንን በታሪክ ሁለቱ ህዝቦች ያካበቱትን የማህበራዊና ባህላዊ መስተጋብሮች ጥሰው አፍርሰው የመሄድ አቅም የላቸውም። ለጊዜው ግን ህዝብ መረበሽ፣ አገር ሰላም ሊነሱ ይችላሉ። ከፖለቲካው የገነነ ትልቅና ሰፊ የሆነ ማንም ሊክደው ማይችል ዝም ብሎ የአንዳንድ ጊዜ ፖለቲካዎች ብቻ ስለተነገሩ የሚፈርስ አይደለም። ቢፈርስማ አሁን እስካሁን ባልኖረ ነበረ 27 ዓመት ሙሉ እኮ ሊፈርስ አልቻለም፣ ብዙ ቢዘመርለት ማለት ነው። ሀገርን በመገንባት የድርሻቸውን አሻራ ሲያሳርፉ የቆዩት የአማራና የኦሮሞ ብሔሮች በደም ትስስር የተቋጠረው ግንኙነታቸው ሴራ በሚሸርቡ ኃይሎች ቢፈተንም ከመደብዘዝ ይልቅ ይደምቃል።